በጠንካራ በታታሪ ሕዝቦች መገኛ ወልቂጤ ከተማ እንገኛለን። በወልቂጤ የአረፋ አከባበር ምን ይመስላል የሚለውን ከወልቂጤ ከተማ አስተዳደር ጋር በጋራ በመሆን ልዩ ፕሮግራማችንን ወደ እናተ እያደረስን ነው። በእያላችሁበት መልካም ቆይታ ይሁን። በአባቶች ዱአ እርድ ፕሮግራሙ ሊጀመር ነው። ኢድ ሙባረክ እንላለን። ቆይታችሁ ከኛ ጋር ይሁን። ኢድ ሙባረክ

ውድ ተመልካቾቻችን ወልቂጤ ከተማ ላይ በዓልን በአማረ መልኩ እያከበርን ነው። እንደዚህ ተሰባስበን ሙስሊሙ የእስልምና እምነት ተከታይ ያልሆነው ኦርቶዶክሱ፣ በጋራ አረፋን በጉራጌ ወልቂጤ እያከበርን እንገኛለን። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም። ኢድ ሙባረክ አለይና ወአለይኩም። በእስልምና በከፍተኛ ድምቀት ከሚከበሩ በዓላቶች ኢድ አል አደሀ አረፋ አንዱ ነው። ወደ እኛ ጋር ሲመጣ ደግሞ እንደ ማህበረሰብ በጣም ልዩ የሚያደርገው በዓል ነው። በጣም ሁለት ትልልቅ በዓላቶች በጉራጌ ዞን ማህበረሰብ የሚከበሩ በዓላቶች ናቸው። አንደኛው መስቀል ሲሆን ሁለተኛው አሁን ከፊት ለፊታችን ያለው አረፋ ነው ማለት ነው። አረፋ ከሃይማኖታዊ ትውፊቱ ባሻገር ባህላዊም ትርጓሜ ያለው ነው። እኛ ጋር የሙስሊም ተወላጆች ከቤተሰባቸው ርቀው ከማህበረሰቡ ርቀው በተለያዩ የሀገራችን ክፍሎች እንዲሁም ከሀገርም ውጭም ሆነው አመቱ ሙሉ ሲሰሩ ሲነግዱ ሲወጡ ሲወርዱ ይቆዩና የዓመት አረፋን ጠብቀው በተለየ ድምቀት ወደ ቤተሰባቸው የሚመጡበት በዓመት አንድ ይብ ከቤተሰባቸው የሚገናኙበት ትልቅ በዓል ነው ማለት። ተቀበለ ላሁ ሚና ወሚንኩም፣ ዒዱ ሙባረክ ዓለይና ወዓለይኩም፣ ተቀበለ ላሁ ሚና ወሚንኩም ኢድ ሙባረክ አለይና ወአለይኩም፣ ተቀበለ አላሁ ሚና ወሚንኩም። ኢድ ሙባረክ አለይና ወአለይኩም። አረፋው ገና ከአንድ ወር በላይ ሲቀረው ጀምሮ በተለየ መልኩ የቅድመ ዝግጅት ስራ የሚሰራበት ነው። ወንዶች እንጨት በመፍለጥ አጥር ግቢያቸው አካባቢያቸው በማስዋብ ቤታቸው በማስዋብ ከወንድ የሚጠበቀውን ስራ በመስራት ለርድ የሚሆን ዝግጅት በማድረግ የሚጠብቁበት፣ ሴቶች እናቶቻችን እንሰት በመፋቅ ቆጮ በማዘጋጀት ቤታቸውን በማስዋብ ግቢያቸውና አካባቢያቸውን በማስዋብ አስቀድሞ ገና አረፋ ብዙ ወራቶች ሲቀሩት ውጆ በመሰብሰብ ቅቤ በማዋጣት የቅቤ ቁብ በመጣል ለአረፋ የሚሆን የክትፎ ቅቤ በማዘጋጀት ብቻም አይደለም፣ ያላገቡ ለትዳር የደረሱ ሴትና ወንዶች አረፋን ጠብቀው የሚጋቡበት እንደዚሁም፣ ተጋብተው ለረዥም ጊዜ ቤተሰባቸው ያልጠየቁ ለመልስ የሚመጡበት ብቻም አይደለም፣ በአረፋ በዓል በኩነቱ ላይ ወንድና ሴቱ የሚተጫጭበት ትልቅ በዓል ነው ማለት ነው። አብሮነት፣ አንድነት፣ መጠያየቅ መዘያየር ያለበት በዓል ነው እና ይህም በዓል በጉጉት የምንጠብቀው ክርስቲያኑ ለሙስሊሙ፣ ሙስሊሙ ለክርስቲያኑ የሚጠያየቅበት ጭምር ነው። ክብራትና ክብራን ውድ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን 1446ኛውን የኢድ አል አደሀ አረፋ በዓል በጉራጌ ዞን ወልቂጤ ከተማ በማዕከላዊ ኢትዮጵያ በስራ ወዳድ በጠንካራ በታታሪ ህዝቦች መገኛ ወልቂጤ ከተማ እንገኛለን። በወልቂጤ የአረፋ አከባበር ምን ይመስላል? የሚለውን ከወልቂጤ ከተማ አስተዳደር ጋር በጋራ በመሆን ልዩ ፕሮግራማችንን ወደ እናተ እያደረስን ነው። በያላችሁበት መልካም ቆይታ ይሁን። በአባቶች ዱአ እርድ ፕሮግራሙ ሊጀመር ነው። ኢድ ሙባረክ እንላለን። ቆይታችሁ ከኛ ጋር ይሁን።

ከሌላ ጊዜ ማህበራዊ ኑሮ ወጣ ባለ መንገድ የሌላቸውን በመርዳት በመደገፍ ወዳጅ ዘመድ ሰብሰብ በማለት ቅርጫ በመከፋፈል የሻኛ ቀን በመጠበቅ ሩቅ ያሉ ዘመዶች የሻኛ እለት በመገናኘት ከረዥም ጊዜ በኋላ በጋራ በማሳለፍ ሙስሊም ክርስቲያን ሳይባል ክርስቲያኑም የአረፋ እለት እየመጣ የእርድ እለት በመክፈፍ በማገዝ አብሮ ቡና በመጠጣት አብሮ ማህበራዊ ጉዳዩ በማሳለፍ በጣም በልዩ ትርጉም የሚከበር በዓል ነው። ማወዶልን ለኛ አብልጦ ከቀናት መሃል ልዩን መርጦ ውሎን ሚያሳምር ከወዳጅ ዘመድ የደስታችን ቀን ዛሬ ነው። ይሄ በዓል በዓመት በጉጉት የምንጠብቀው ማህበረሰባችን በጉጉት የሚጠብቀው ከፍተኛ የሆነ ኢኮኖሚያዊ ፋይዳ ያለው ከፍተኛ የሆነ ማህበራዊ ፋይዳ አለው ብቻ አይደለም ፖለቲካዊም ፋይዳ ያለው ትልቅ በዓል ነው ማለት ነው። ዒድ ሙባረክ ዓለይና ወዓለይኩም ተቀበለ ሚና ወሚንኩም። እንደ ኢኮ ቱሪዝም ስንወስደው ይሄ ትልቅ በዓል ነው። እንደ በዓልነቱ ብቻ ሳይሆን በኢኮኖሚው ራሱ ትልቅ አሻራ የሚያስቀምጥ ነውና እኛ ከተማችን አይታችሁት ከሆነ እንቅስቃሴው የሚገበያየው፣ የሚሸጠው፣ የሚገዛው በጣም ብዙ ነው። ይሄን ደግሞ በዓል ለማየት ደግሞ ከተለያየ ቦታ የሚመጡ እንግዶች ደግሞ አሉ እና እነዚህ እንግቶት እሴታችን ሰው ማክበር፣ ሰው መቀበል፣ ፍቅር ነን ብለን ነው የምንሰብከውና ይህን በትልቅ የምናሳይበት በዓል እንደሆነ ነው የምንረዳው። እየሰራን ያለነው እሱ ነው። ወልቅጤ ከተማ ያላትን ጸጋ በቅጡ በመረዳት እንዲሁም ወልቂጤ ከተማ የጉራጌ ማህበረሰብ የቆረቆራት አንጋፋ ከተማ ናት። ጥረው ግረው ሰርተው መቀየርን የሚያስተምሩ ልጆች የገነቧት ከተማ ናት። አሁንም እነዚህ ልጆች መጥተው እዚህ እንዲያለሙ ትፈልጋለች። ወልቂጤ ኑ አልሙኝ ስትል ብሔር አጠይቅም። ኑ አልሙኝ ስትል ዘርን አጠይቅም፣ እምነትን አጠይቅም። ወልቂጤን ሊያለማ የሚችል በርግጥም የወልቂጤን ብልጽግና የሀገር ብልጽግና የመቀየር የማረጋገጥ ፍላጎት ያለው ከሀገር ውስጥም ከሀገር ውጭም ያለው የትኛውም አልሚ ይሄን ሚዲያ የሚከታተል አካል ሲመጣ በራችን ክፍት እንደሆነ ለማረጋገጥ ወዳለሁ። በበቂ ሁኔታ የመሬት ዝግጅት አለ። ሳይቶች ለይተን የኢንዱስትሪ የሚሆኑ አካባቢዎች ለኢንዱስትሪ በተለየ መልኩ ክላስተር በሆነ መንገድ እያዘጋጀን ያለንበት ሁኔታ አለ። እየተዘጋጀም አለ። በተመሳሳይ በአገልግሎት ዘርፍም በተለይ በሆቴል በጣም ሰፊ የሆኑ ቦታዎችን ክፍት አድርገን ጥሪ እያደረግን ያለንበት ሁኔታ አለ የከተማዋን ጥቅም ባስጠበቀ ሁኔታ እንዲሁም ዋናው ታርጌት ማልማትን ታሳቢ ባደረገ ሁኔታ በስሙ መሬት ተረክቦ ማቆየት ሳይሆን ሊያለማ የሚችል ትክክለኛ ጋራንቲ ይዞ ለመጣ አካል በዚህ ደረጃ ላይ የመሬት ዝግጅት ያደረግንበት ሁኔታ ለአላህ ወዶልን ለእኛ ብልጦ ከቀናት መሃል ዋቤ ወንዝ በተፈጥሮ በጣም የታደለች ናት ስንል በምክንያት ነው። ወደ ጉብሬ ተሻግረህ ወደ ወልቅጤ ስታይ የተንጣለለ አረንጓዴ ለዚህ ለሎጅና ለትልልቅ ለቱሪስት መስህብ የሚሆኑ ስራዎችን ለመፍታት የተመቸች በጣም በተፈጥሮ የታደለች እንደ መሆኗ መጠን እነዚህ አካባቢዎች በሙሉ ማልማት የሚችሉ ጸጋዎች ናቸውና በግብርናም በትንሽ ቦታ በጣም በስፋት ማልማት የሚችሉ ባለሀብቶቻችን ማልማት የሚችሉበት እድል ሰፊ ነው ማለት ነው። ለመላ ሙስሊም ቤተሰቦቻችን እንኳን አደረሳችሁ መልካም አረፋ በዓል ማለት ትፈልጋለሁ። መላው የእስልምና እምነት ተከታዮች በዓለም ላይ ያላችሁ በኢትዮጵያ ላይ ያላችሁ እንዲሁም በተለየ መልኩ የወልቂጤ ከተማ ሕዝቦች እንኳን ለ1446ኛው የኢድ አል አደሀ አረፋ በዓል በሰላም አደረሳችሁ በአሉ የሰላም ስለ ሀገር መልካም ነገር የምትመካከሩበት፣ ስለ ወልቂጤ ልማት ስለ ወልቂጤ ሰላም አብዝታችሁ የምትመካከሩበት የጸጋ፣ የፍቅር፣ የመተሳሰብ፣ የብልጽግና በዓል እንዲሆንላችሁ እመኛለሁ። በወልቂጤ እያከበርን የምንገኘው ልዩ የአረፋ በዓል፣ አረፋና ጉራጌ ጉራጌና አረፋ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። እንደዚህ ተሰባስበን ሙስሊሙ የእስልምና እምነት ተከታይ ያልሆነው ኦርቶዶክሱ በጋራ አረፋን። በጉራጌ ወልቂጤ እያከበረን እንገኛለን። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ኢድ ሙባረክ። ተቀበለ አላሁ ሚና ወሚንኩም። ዒድ ሙባረክ ዓለይና ወዓለይኩም